ሆኖ ይነግረናል ቁርአን። ሶ እኛ ምናም ነው፣ ለማርቆስ የተሰጠ ወንጌል ሳይሆን ለዮሐንስ፣ ለነማቴዎስ የተሰጠ ሳይሆን ለኢየሱስ የተሰጠ ወንጌል አለ። በዛ ወንጌል ነው እኛ ምናም ነው። ኤልሲ ሶ በአጭሩ በወንጌል እናምናለን፣ በቶራም እናምናለን። ተውራት ወይ ደግሞ ቶራ ለሙሴ በተሰጠው መጽሐፍም እናምናለን። ዘቡር በሚባለው ወይ ደግሞ ለዳዊት በተሰጠው መጽሐፍም እናምናለን፣ ወይ መዝሙር የምትሉት እንዲሁም ደግሞ ለነቢያት ሁሉ በተሰጡ መጽሐፍቶችም እናምናለን። በአንድም ሳን ላይ ግን ሰዎች በጻፏቸው የህይወት ታሪክ ሳይሆን አንዱ አምላክ ለነቢያት በሰጣቸው መጽሐፍ ሁሉ እናምናለን። መላእክት የአላህ ፍጡራን መሆናቸውን እናምናለን። ስለዚህ አላህ በሚወስነው ውሳኔም እናምናል። ለምሳሌ አንቺ ሴት ሆነች መወለድ የአንቺ ፍላጎት ሳይሆን የአምላክ ፍላጎት አይደለም? በዚህም እናምናለን። ግን በነፃ ምርጫ እናምናለን። ነፃ ምርጫ እንዳለን እምነታችንም ነፃ ምርጫ እንዳለ። ጀሃነም ሀቅ ነው ወይ ደግሞ ገሃነም ሀቅ ነው አለ ብለን እናምናለን። ገነትም ሀቅ ነው አለ ብለንም እናምናለን። ስለዚህ በአጭሩ የእስልምና መሰረታዊ የሚባሉ እምነቶች እነዚህ ናቸው። ተግባባን መሰረታዊ ነገሮች። ስለዚህ ፋይናሊ አንድ የምነግርሽ ነገር ቁርአን ወይ ደግሞ ነቢያችን ሙሐመድ ሰለላሁ አለይሂ ወሰለም የእስልምና ጀማሪ ሳይሆኑ የሙስሊሞች የነቢያቶች መደምደሚያ ናቸው። የነቢያት መደምደሚያ ነቢያቶች ሁሉ ነቢያችን ሰለላሁ አለይሂ ወሰለምን መምጣታቸውን ሲያበስሩ ቆይተው ነበር የመጡት። ተግባባ። ስለዚህ የሰው ልጅ ሁሉ ሲፈጠር ሙስሊም ነበረ። ከዛ እንዲህ አሉ ነቢያችን ሰለላሁ አለይሂ ወሰለም ማሚ መውሉድ ኢላ ዩውለዱ ዓለ ልፊጥራ ማንም ሰው ሲወለድ ሙስሊም እንጂ አልነበረም። ሁሉም ሙስሊም ነበረ። ግን ፈአባዋሁ፣ እናት አባቱ ምን ያደረጉ ነበረ? ያረጉታል፣ ክርስቲያን ያደርጉታል አጥምቀው። አለዛ ደግሞ አይሁዳዊ ያረጉታል። አለዛ ደግሞ ዞራስተሪያን ወይ ደግሞ የእሳት አምላክ ያረጉታል። ወይ ደግሞ ሌላ እምነት አምላክ ያረጉታል። ስለዚህ በአጭሩ ምንድነው፣ አምላክ አላህ ስብሓንሁ ወተዓላ የሰው ልጅን ሁሉ ሲፈጥር የአንድ አምላክ ንሳቤ አእምሮ ውስጥ አልጎ ነው የፈጠረው። ለዛ ነው አላህ ምን ይላል፣ በቁርአን ላይ ሲናገር ለቀድ ከፈረ ለዚነ ቃሉ ኢነ ላሀ ሁወ ልመሲሑ ብን መርያም፣ እነዛ አላህ ራሱ ኢየሱስ ነው ያሉት ሰዎች በእርግጥ ክደዋል ይላል። በዛ ወረድ ብሎ ምን ይላል? ወላ ተቁሉ ተላተ፣ ሶስት ነው አትበሉ፣ አምላክ የሶስቱ አንደኛው ፓርት ነው አትበሉ። ኢነማ ኢላህኩም ኢላሁ ዋሂድ፣ አምላካቸው አንድ አምላክ ብቻ ነው ይላል። ስለዚህ ነቢያቶች አንድም ቀን ስላሴን አስተምረው አያውቁም። ቁራን ላይ ነው ያለው፣ እየነገርኩሽ ያለው የቁራን ላይ ነው ስላሴን አስተምረው አያውቁም። አምላክ ሶስት ነው ብለው አያውቁም ነቢያት። አምላክም እንደዚህ አይነት አስተምሮ ነግሮ አያውቅም። ኢየሱስም አስተምሮ አያውቅም። ማን ያስተማረው ከተባለ ከጊዜ በኋላ ኒቅያ ጉባኤ በሚባል ጉባኤ ላይ የጸደቀ አስተምህሮ ነው። ይህ አስተምሮ መጀመሪያ ማለት ብናውቅ እኮ አይጎዳን፣ ነው የምንስማው። ችግር ውጭ ውጭ እያሉኝ ነው እኮ ኮርስ ካልተመቸሽ እኮ በዚህ ትሰሚዋለሽ፣ ከዛ በዚህ ታፈሺዋለሽ፣ አይደለ። ማውቃቱ ደግሞ መፋ አይደለም። ያ ጀግና በቃ፣ ይሄኛው በጣም ጥሩ። አንተም ለቀጣዩ ለቀጣዩ ስለዛ ጉድለት ምናምን ከምታወራ ስለራስ ነገር ነው። በነገራችን ላይ ኤልሲ፣ ሌላም ጣልታዎች ሳይሆን ያንተ ወደው ታምኖብኝ ከተሉ በቃ

መጽሐፍ ሰጥቷል አምላክ ለነቢያት መጽሐፍ ሰጥቷል ያ ለነቢያት የሰጣቸው መጽሐፍ የአምላክ ቃል ነው እንጂ የሰዎች ልብ ወለድ ወይ ደግሞ ታሪክ አይደለም ግን አሁን ለምሳሌ ሉቃስን ብናየው ሉቃስ ወንጌል ምራፋን ቁጥር አንድ ላይ እንዲህ ይላል ለምሳሌ ምሳሌ ነው እሺ ምን አለ የከበርክ ቴዎፍሎስ ወይ አለ የከበርክ ቴዎፍሎስ ወይ ደብዳቤ በመጀመሪያ ላይ ለቴዎፍሎስ የተጻፈ ደብዳቤ ነው የከበርክ ቴዎፍሎስ ወይ ብሎ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ ይሰማሻል በመጀመሪያ በአይን ያዩት አለ። በአይን ያዩት ሲባል በአይኑ እንዳላየ ነው የሚናገረው ይሄ ሰው። የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። የቃሉ አገልጋይም አልነበርም። ከዛ በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን ለማዘጋጀት በየተራው ስለሞከሩ አለ። ምንም ታሪክን የተዘጋጀት ይህንን ታሪክ ለማዘጋጀት ስለሞከሩ እኔም ደግሞ ስለተማርከው ቃል እርግጡን እንድታወቅ ብዬ አለ፣ ሁሉም ከመጀመሪያው ልጽፍል መልካም ሆኖ ታየኝ ወደዛ መልካም እይታ ያሳፈው ነገር ነው። ሰዎች፣ ብዙዎች ታሪክን ለማዘጋጀት ስለሞከሩ ለዛ ነው ብዙ ወንጌሎች አሉ። ወደ አርባ ሰባት የሚደርሱ ወንጌሎች አሉ። የመቅደላዊት ማርያም ወንጌል፣ የበርተምሊዎስ ወንጌል፣ የበርናባስ ወንጌል፣ በጣም ብዙ በጣም ብዙ ወንጌሎች አሉ። ከነዚሁም አንደኛ፣ ለምሳሌ እነዚህ ደግሞ አራቱ የሉቃስ yeah፣ የዮሐንስ፣ የማርቆስ፣ የማቴዎስ ወንጌል የሚባሉ አሉ። ስለዚህ አሁን እነዚህ ሁሉ ስላዘጋጁ እኔም ደግሞ ላዘጋጃለና ተነስቶ ነው ያዘጋጀው እንጂ አምላክ ጻፍ ብሎት አይደለም የጻፉ የህይወት ታሪክ ነው። ኢየሱስ ግን ከአምላኩ ሲሰማ የነበረው የህይወት ታሪክን አይደለም። የህይወት ታሪክን አይደለም ሲሰማ የነበረው ኢየሱስ ሲሰማ የነበረው ምንድን ነው ከተባለ ድህነትን ነው። ለዛ ነው ኢየሱስ ሲናገር ጠይቁ ይላሉ። ጠይቁት እስኪ እናንተ ጠይቁት ይመልሳለሁ። ለሁሉ ደብል እስታንዳርድ አድርጌ ይመልሳሉ። ችግር ሁለቱንም በአንድ ላይ ክርስትናውም ላይ እስልምናው ላይ እዛው ላይ ይመልስላቸዋሉ። መጠይቅ ይችላሉ። ነውር አድል ሲ አታስቢ። በቃ አሁን በደንብ አስረድተኛል። እኔም ደስ ብሎኛል ስላወኩኝ፣ ስለራስ ስለነገርከኝ። ይሄኛው ይደቅና ከዛ ደግሞ ለቤተሰቦች አስተምራቸው። ሰው ግና ገኘ ምናምን ችግር የለም። አረኮሽ ስለዚህ እንሻላህ፣ ብዙ ነገር እንማማራለን ብዬ ተስፋ አደርጋለሁ። አንዳንድ እየመጣን እንሻላ። አዎ መማማር ኖርማል ነው። ምንም የሚከብድ ነገር የለውም። ለምሳሌ ልክ እኛ ምንበት የኖርነውን ነው ነገር ሳትናገር ሳትነቃ ያው አልተቀበለኩትም። ግን እኛ እየኖርንበት ስለሆነ ብቻ አክብራ ስለአንተ ምታሆን ይመጣለን። ችግር የለውም። ማውጋ ስለማይጎዳ እንሻላ። እሺ፣ ደስ ይለኛል። እና ጌሙ አላልቃል፣ ግን እ እንደ ጥያቄ ልጠይቅሽና እንደ ጥያቄ አትመለሽ። ቤተሰቦች ለቤተሰቦች እንጠይቃቸው። አምላክ ተመልሳላችሁ። አይመልሱልኝም እኮ አምላክ ያዳላል ብዬ አላምንም። እኔ በነገራችን ላይ ና ሰው እሽም እንዳሉት አይሻን በስንት ዓመቷ ነው ያገባት በይዋል። ሌባ ቀጣፊ ውስታት ነው እኔ አሁን፣ ሌብነት አይተሽፍኛ ስቀጥፍ፣ ምን ሰረኩሽ? የሰረኩሽ ነገር አለ? እሺ፣ ስለዚህ እኔ ሌባም አድርገው እዛው። አንቺ ደግሞ ርብቃ በስንት ዓመቷ ነው እንትናን ያገባችው በይና ጠይቂያቸው። እሺ፣ ርብቃን ማን የሚባለው ይስሐቅ በስንት ዓመቱ ያገባት? በሶስት ዓመቷ ነው ያገባችው። በነገራችን ላይ ታውቂያለሽ፣ ይሄን ሰምቶች ታውቂያለሽ? መጠየቅ ከፈለጉ መግባት ይችላሉ። እሺ፣ መጠየቅ ከፈለጉ ይምጡታል። እሺ፣ ለማንኛውም መልካም ጊዜ እንዳጠፊ ቻቻው ትላለህ። ከዛ ሄር ዊ ጎ። እሺ፣ አሁን እንዴት ነው እንዴት ነው? መግባት ትፈልጋላችሁ? ክርስቲያኖች ከክርስቲያኖች ማንንም አልፈልግም። ክርስቲያኖች አላችሁ? መግባት የምትፈልጉ ትላለ የታላችሁ? ክርስቲያኖች መግባት የምትፈልጉ የሉም ማለት ነው። በቃ እንዴት ነው ይቀጠላል። አሁንም እንቀጥል እንቀጥል። እንዴት ነው? እኔ እኮ ክርስቲያኖች ብዬ ሙስሊሞች የምትልቁት ነገር እንዴት ነው የመግባት አላማው ምናምን አላችሁ? ኦኬ፣ ክርስቲያኖች አትገቡም። እሺ ያው እንዳትሳደቡ አደራችሁን ከሙስሊሞች አትለቁ አትልፉ፣ አላስገባችሁም። ከይቅርታ ጋር ሰባ ዘጠኝ የማርያምና የኢየሱስ ሰላም ብለናል። ሰላም ነው። ማርያም ትመለካለች ወይስ ቀጥታ ወደ ጥያቄው ገባሽ። አትመለክም። የአምልኮ መስዋዕት ለሰው ይሰዋል ወይስ አይሰዋል? ድገማ፣ እንዲህ ያልሰማ ድገማ፣ እንዲህ ያልሰማው የአምልኮ መስዋዕት ለሰው ይሰዋል ወይስ አይሰዋል? የአምልኮ መስዋዕት ከኢየሱስ አንፃር እያወራን ከሆነ ይሰዋል ወይስ አይሰዋል? ይሰዋል። የአምልኮ መስዋዕት ማለት ከኢየሱስ አንጻር እያወራኝ ከሆነ ነውን ጊዜ አዱላም ኖርማል ላምአ አንዴ ትቀጥላለህ። እራት አልበላውም። እንዴት ነው አታግዘኝም? ትላለ እባክህ ምናምን። የለም ቀልዳለ። ቀጥል አንዴ እራት ልብላው ላይ